ኢትዮጵያን የባህር በር የማሳጣት ባለ አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ ባህር በር እናገኛለን በቦሌም ሆነ በባሌም ይህ የፊልድ ማርሻል ብርሃኑ ጁላ የትላንት በስቲያ ንግግር መነጋገሪያ ሆኗል በቦሌም ይሁን በባሌ አይነት የትንፍጭው ዱቄትን አምጭው እንዴትም ሆኖ የባህር በር እናገኛለን የሚለው ንግግር ድፍን ያለ ወይም ያልተብራራ ነገር ግን የትኛውም ዋጋ ተከፍሎ የባህር በር እናገኛለን የሚል ትርጉም የሚሰጥ እንደሆነ እንገነዘባለን ይህ የኢትዮጵያ ሀገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ንግግር የተሰማው ከኤርትራ ጋር ያለው ውጥረት ባየለበትና በአፋር በኩል ፈንድቷል ከሚባለው ወታደራዊ ግጭት ሰሞን ሲሆን የባህር በሩ አንድ መውጫ አሰብ ነው የሚለው ተደጋጋሚ የኢትዮጵያ ባለሥልጣናት ንግግርም በዚህ ላይ ተደምሮ ስጋቱን ያገዝፈዋል። ኤርትራ ሰሞኑን ከኢራን ጦር መሳሪያ አስገብታለች የሚለው መረጃ ላይ የእስራኤልን ኢትዮጵያ ላይ የተጠናከረ ፍላጎት ስንደምርበት ከቀጠናዊ የደህንነት ፍትጊያ እስከ ውክልና ጦርነት ከኢትዮጵያ ተቃዋሚዎች እንቅስቃሴና የህዋዛቻዎች ጋር ታክሎ የጦርነቱን ስጋት ከቀን ወደ ቀን አብሶታል። የቀይ ባህር አፋር ዲሞክራሲያ ድርጅት የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው ሲል ያወጀው የትጥቅ ትግልም በኢትዮጵያ አፋር ክልል መሰረቱን ያደረገ በመሆኑ ሰሞኑን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴንም በድንበር ከተማዋ ቡሬ ያደረጉት ጉብኝት ቀጠናውን ከምንጊዜውም በላይ ትኩረት እንዲስብ አድርጎታል የሚሉ አካላት ተበራክተዋል። የኢትዮጵያና ኤርትራ ጉዳይ በሕወሓትና ሌሎች የሀገር ውስጥ አማጽያን እንቅስቃሴ ብቻ የሚወሰን እንዳልሆነም ሰሞኑን ያረጋገጠው ጉዳይ ደግሞ የሱዳን ፈጥኖ ደራሽ ኃይል አዛዥ ሌተና ጀነራል መሐመድ ሀምዳን ዳጎሎ ሄሜቲ ና ግብፅን እንመታለን ሲሉ ያሰሙት ዛቻ እንደሆነ እንረዳለን። ከኤርትራ ጋር በነጻነት ድንበር እየተጋረ ያለው ህወሀት በተዘዋዋሪ ከሱዳን የሚገቡ የጦር መሳሪያዎችን ማግኘት እንደሚችል የምናውቀውን ያህል የሱዳን ኮሪደር አካል የሆነውን የወልቃይት ጉዳይ ግን አሁንም እልባት ያላገኝም። አለፍ ሲልም ህወሀት በጠላት ተወሮብኛል ብሎ የሚቀሰቅስበት አጀንዳ ሆኖ ቀጥሏል። ትናንት አቶ ጌታቸው ረዳና የሰላም ሚኒስትሩ አቶ መሐመድ ኢድሪስ ወልቃይት ሁመራ ከተማ በመገኘት ከአካባቢ ባለስልጣናት እነ ኮሎኔል ደመቀ ዘውድ ጋር ባደረጉት ውይይት የተቃርኖ አጀንዳ ሆኖ በቀጠለው የተፈናቃዮች ጉዳይ ተወያይተዋል። ኮሎኔል ደመቀ ዘውዱ ሰላማዊ የሆኑና የህዝቡን ማንነት አክብረው ለመኖር ፍላጎት ያላቸው ወገኖችን ለመቀበል ዝግጁ ነን ሲሉ ስለ ተፈናቃዮች ባደረጉት ንግግር ህወሀት አስተዳደሬንም እመልሳለሁ ማለቱ አያስኬድም ብለዋል። በእርግጥ አቶ ጌታቸው ረዳም ይህንን አቋም በሚደግፍ መልኩ አስተዳደር የሚባል ነገር የለም፣ በሰላማዊ መንገድ ተፈናቃዮች ይመለሱ፣ ህወሀት ተኩሼ እገባለሁ ካለ ያኔም ይታያል የሚል ሀሳብ ሰንዝረዋል። ይሆናል ሶ ይሄንን እናስቁመው። ከዛ በኋላ አይ በቃ ተኩሸ ካልገባው በስተቀር አይዋ እኔ አላምንበትም አልኳት። አስተዳዳሪ የሚባለው አስተዳዳሪ ይዤ እገባለሁ ይላል። እኔ ጣብ ጣብ ምንድን ነው? የትኛውን አስተዳዳሪ ይዘህ ትተው? ሁማራ ክለክ ነው አምስት ዓመት ሞልቶት በዚህ ጉዳይ ላይ መግለጫ የሰጠው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሀት ቡድን እነ ጌታቸው ረዳ በክህደት እያሴሩብን ነው፣ ያለኛ ፈቃድ ተፈናቃዮች አይመለሱም የሚል ሀተት አስፍረዋል። በዝርዝር እንመለከተዋለን። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች በዛሬው መርሃ ግብር በአፋር በኩል ያለው ውጥረት የቀይ ባህር በርን በተመለከተም እየወጡ ያለ መረጃዎችን በማጣቀስ የእናቶ ጌታቸው ረዳን የወልቃይት ስብሰባ እንዲሁም የህወሀትን ምላሽ የሄሜቲንም ዛቻ በማካተት ኤርትራ ማዕከል ስላደረገው ቀጠናዊ ውጥረት እንመለከታለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ካደረጋችሁ ቀጣይ ዝግጅቶች ቶሎ ቶሎ ይደርሷችኋል። ዝግጅታችን ይቀጥላል። ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ሰላሳ አመት ተኝተናል። አሁን ነቅተናል። ጥያቄያችን እንቀጥላለን ሰላምም ልማትም ባህር በርም እናሳካለን። ሰላም፣ ልማትና ባህር በር ተብለው ሶስት ለኢትዮጵያ አስፈላጊ የሆኑ ጉዳዮች በሚል በፊልድ ማርሻል ብርሃኑ ጁላ አንደበት የቀረቡት ጉዳዮች አስፈላጊነታቸው ግልጽ ቢሆንም ተጨባጭ ግምገማቸው ግን ጥልቅ ማብራሪያ የሚፈልጉ ናቸው። ፊልድ ማርሻል ብርሃኑ ጁላ ማብራሪያ ባይሰጡበትም በቦሌም ይሁን በባሌ የባህር በር እናገኛለን የሚለው ንግግር በድርድርም ሆነ በጦርነት የባህር በር እናገኛለን የሚል ትርጉም የሚሰጥ በመሆኑም ጦርነት የሚካሄድ ከሆነ ደግሞ ሰላም አይሳካም የሚል ትርጉም ተጠናል። አሁንም የእኛን ትርጓሜና ማብራሪያ ስንቀጥል ፊልድ ማርሻሉ ሰላም ልማትና ባህር በርና አያይዘው ያነሱበት ምክንያት በመላምት ሲቃኝ ጠቅላይ ሚኒስትር አብይን ጨምሮ በርካታ የኢትዮጵያ ባለስልጣናት በቀጥታም ሆነ በተዘዋዋሪ ባደረጓቸው ንግግሮች የኢትዮጵያን የውስጥ ሰላም በማወክ ከልማትም ሆነ ከባህር በር ለማራቅ የተደረገው የጎረቤት ሀገራት ሴራ ኤርትራን የሚያስወቅስ ነው። ይህ ማለት ደግሞ ኢትዮጵያ የባህር በር ባለቤት ከሆነችና በቀጠናው ጠንካራ ኃይል ከመሰረተች ከጎረቤት ሀገራት በተለይም ከኤርትራ በኩል የሚሸረብባትን የውስጥ ተንኮል በማምከን ሰላሟን ማረጋገጥ ትችላለች የሚለው ሐሳብ በኢትዮጵያ መንግሥት በኩል የታመነበት እንደሆነ ይነገራል። በጥቅሉ የኢታማዦር ሹሙ ንግግር ይህንን ለመጥቀስ እንደሆነ እንገምት እንጂ በራሳቸው አንደበት ማብራሪያ አልተሰጠበትም። በደፈናው ለኢትዮጵያ ሰላም ልማትና የባህር በር ያስፈልጋታል፣ ይህም ይሳካል የሚል ሐሳብ ብቻ ተሰንዝሯል። የኢትዮጵያ የባህር በር ጥያቄ ወይም እንቅስቃሴ ጉዳይ ከኤርትራ እስከ ሶማሊያ ከጅቡቲ እስከ ሱዳን የተያያዘ አጀንዳ ከመሆኑም በላይ የኢትዮጵያ ታሪካ ፖለቲካዊ ጠላት ተደርጋ እየተቆጠረች ያለችው ግብጽ ከህዳሴ ግድቡ ተቃርኖ ጋርም ተዳምሮ ነገሩ ቀጠናዊ ሆኗል። በቀጥታ ወታደራዊ ግጭት ውስጥ ሊገቡ ይችላሉ የሚባሉት ኢትዮጵያና ኤርትራ ቢሆኑም ከስምራ ጎን ይሰለፋሉ የሚባሉት የአልሲሲዋ ግብጽ፣ የአልቡርሃኗ ሱዳን እንዲሁም የጀርባ ደጋፊያዋ ሳውዲ አረቢያ ይጠቀሳሉ። ሶማሊያ ለዚህ ስብስብ ስስልብ ቢኖራትም በቱርክ ጫና እስካሁን ከኢትዮጵያ ጋር ያላትንም ወዳጅነት በማጠናከር መሀል ሰፋሪ ለመምሰል እየሞከረች ነው ከኢትዮጵያ ጋር ይሰለፋሉ ተብሎ የሚጠበቅ የጎረቤት ሀገር ባይኖርም የሱዳኑ ተፋላሚ የሙሐመድ ሀምዳን ደጎሎ የሱዳን ፈጥኖ ደራሽ ኃይል እንዲሁም የጀርባ ደጋፊዋ የተባበሩት አረብ ኤሜሬቶች ስማቸው ይነሳል። ኤርትራ ልትዘውራቸው ከምትዳዳው ህወሓትና መሰል የሀገር ውስጥ አማጽያን ጉዳይ ለኢትዮጵያ መንግስት ሌላ ፈተና ሲሆኑ፣ በኤርትራ በኩል የውስጥ ፍልሚያ ያደርጋል ተብሎ የሚነገርለት አንድ ቡድን ቢኖር የቀይ ባህር አፋር ዴሞክራሲያዊ ድርጅት እንደሆነ ሰሞኑን ያወያየ ጉዳይ ነው። የቀይ ባህር አፋር ዴሞክራሲያዊ ድርጅት በኢትዮጵያ አፋር ክልል በ በኩል ራሱን በማጠናከር ላይ እንደሆነ ይፋ ተደርጓል። ድርጅቱ ከሰሞኑ ለሶስት ወራት ያሰለጠናቸውን ተዋጊዎች ሲያስመርቅ የድርጅቱ አዛዥ ኢብራሂም ሃሩን ለትጥቅ ትግል መዘጋጀት ያለውን ፋይዳ መናገራቸው ሰሞኑን ሌላ ትኩረት የሳበ ጉዳይ ነው። የኢሳያስ አፈወርቂ መንግስት የሚገባው የጠመንጃ ቋንቋ ብቻ ነው። የትጥቅ ትግል በኤርትራ መንግስት ላይ መክፈት ብቸኛው አማራጫችን ነው። የሁሉንም ማህበረሰብና ግለሰብ መብትና ነጻነት የምታከበር ሀገር ለመፍጠር እንዲሁም ሁሉም ወገን ከሀገሪቱ ልማት የሚጠቀምበት ሁኔታ ለመፍጠር ነው የምንታገለው ሲሉ የቀይ ባህር አፋር ዴሞክራሲያዊ ድርጅት አዛዥ ኢብራሂም ሃሩን ተናግረዋል። የድርጅቱ አዛዥ አክለውም በቀድሞ ባህር ኃይል በቀይ ባህር ቀጠና ለዓለም አቀፍ ንግድ እንቅስቃሴና ለሰላም መስፈን ትልቅ እንቅፋት እየሆነ ነው ያሉት ኢሳያስ አፈወርቂ መንግስትን የባህር ኃይል አደራጅተው ጭምር ድርጅታቸው እንደሚታገለው ገልጸዋል። ኢብራሂም ለቀጠናው ሰላማዊ መረጋጋት ማጣት ዋና ምንጭ እየሆነ ነው ያሉትን የኢሳያስ አፈወርቂን መንግስት ለማስወገድና ህልውናው እንዳይቀጥልም ድርጅታቸው እንደሚሰራ ጠቁመዋል። የቀጠናው ሀገሮችን ዓለም አቀፍ ማህበረሰብም ኤርትራን መንግስት አሉታዊ ሚና ተገንዝበው የኤርትራ መንግስትን የሚቃወሙ ኃይሎችን እንዲደግፉም ድርጅቱ በመግለጫው ጥሪ አቀርበዋል። ለቀይ ባህር አፋር ዴሞክራሲያ ድርጅት ጥሪ ኢትዮጵያን ጨምሮ የአካባቢው ሀገሮችም ሆነ ዓለም ማህበረሰብ የሚሰጡት ምላሽ ወደፊት የሚጠበቅ ቢሆንም የሱዳን ፈጥኖ ድራሽ ኃይል ግን ከወዲሁ ኤርትራን የሚነካ ጥብቅ ማሳሰቢያ አስተላልፏል። የፈጥኖ ድራሽ ኃይሉ አዛዥ ሄሜቲ የሱዳን ጦርን ይደግፋሉ ያሏቸውን የጎረቤት ሀገራት በጠንካራ ቃላት አስፈራርተዋል። የሱዳን ህዝብ ላይ በተለይም የጎሳ ራስ ገዛ አስተዳደር በሆኑ ግዛቶች ላይ የዘር ጭፍጨፋ እንዲካሄድ ለሱዳኑ ጦር እገዛ የሚያደርጉ አገሮችን አንታገሳቸውም። ለሱዳን ጦር ኃይል ትጥቅና እርዳታ የሚያቀብሉ ሀገሮችን አንታገስም። የሱዳን ጦር አየር ኃይል የጦር አውሮፕላኖችንም ሆነ ድሮኖችን ለማሳረፍም ሆነ ለመብረር የሚፈቅዱ ሀገሮችን እንመታለን በማለት ጭምር ነው ሄሜቲ ጠበቅ ያለ ማሳሰቢያ የሰጡት የሱዳን ጦር እየፈጸማቸው ነው ላሉት የጦርና የሰብአዊ ወንጀሎችም እንፋረዳለን የሚል ማሳሰቢያ የሰጡት ሄሜቲ ከዚሁ ጋር አያይዘው የሱዳን ጦር ተባባሪ የሆኑ የጎረቤት አገሮችንም አብረው አሳስበዋል። ይህም ቀጠናዊ ውጥረቱን የሚያባብስ ተደርጎ ተወስዷል። በቅርቡ የኤርትራ መንግስት በጀነራል አብዱልፈታህ አልቡርሃን ለሚመራው የሱዳን ብሔራዊ ጦር የአየር ክልልና አየር ማረፊያ እንደሚፈቅድ መናገሩ የሚታወስ ነው። ኤርትራ የሱዳን ጦር ከጀመረ ጊዜ ጀምሮ የሱዳን ጦርን ስታገዝ መቆየቷ ይነገራል ይነገራል። በተመሳሳይ ግብጽ የሱዳን ጦርን ከሚደግፉ ሀገሮች አንዷ መሆኗ የሚነገር ሲሆን የላከቻቸው የእግረኛ ሰራዊት አባላት ጭምር በሱዳን ፈጥኖ ደራሽ ኃይል ተማረኩ መባሉ በጦርነቱ መጀመሪያ ወቅቶች ትኩረት የሳበ ዜና ሆኖ ነበር። ይህን መነሻ በማድረግም የሱዳን ፈጥኖ ደራሽ ኃይል ሰራዊት መሪ ጄኔራል ሄሜቲ ከሰሞኑ ያስተላለፉት ማሳሰቢያ በቀጥታ ለኤርትራ መንግስት አለፍ ሲልም ለግብጽ የታለመ እንደሆነ በሰፊው ብዙዎችን አስማምቷል። የኤርትራ መንግስት በቅርብ ጊዜ በኢትዮጵያ መንግስትም ቢሆን ተደጋጋሚ ክስና ወቀሳ እየቀረበበት ነው የሚገኘው። ኤርትራ የቀጠናው ሰላምና መረጋጋት አደፍራሽ እንዲሁም ልክ እንደ ትሮይ ፈረስ በአፍሪካ ቀንድ የራሳቸው ፍላጎት ያላቸውን የውጭ ኃይሎች የሚጋልቧት ሀገር ሆናለች በሚል ስትከሰስ ቆይታለች። የኢትዮጵያ መንግስት እስከተባበሩት መንግስታት ድርጅት ዋና ጽሕፈት ቤት ያደረሰውን ክስ በቅርቡ በላከው ደብዳቤ ላይ ይፋ ሆኗል። ይህ ሁሉ የስጋት ደመና ባለበት ጦርነቱ የመጀመር እድል ካገኘ የተወሳሰበ ቀውስ ይዞ ሊመጣ እንደሚችል ብዙዎች ገልጸዋል። ስለዚሁ የስጋት ሁኔታ ማብራሪያ የተጠየቁት የአፋር ህዝብ ለፍትህና ዴሞክራሲ ፓርቲ ሊቀመንበር አቶ መሐመድ ዳውድ በወቅቱ በአፋር ክልልና በዙሪያው ባለው ቀጠና የሚታየው የጦርነት ስጋት አሳሳቢ መሆኑን ጠቁመዋል። የአፋር ክልልን ብቻ ሳይሆን ኢትዮጵያንም ሆነ መላው ቀጠናውን ሊያቃውስ ይችላል ያሉት ጦርነቱም በማንኛውም አጋጣሚ የመፈንዳት እድል አለው ሲሉም ለሪፖርተር ተናግረዋል። አቶ መሐመድ የአፋር ህዝብ በጦርነቱ ስለሚኖረው ውግንናም ተከታዩም ብለዋል። ሱልጣን አሊሚራህ እንኳን እኛ ግመሎቻችንም የኢትዮጵያን ባንዲራ ለይተው ያውቃሉ እንዳሉት አፋር በኢትዮጵያዊነቱ አይደራደርም። አፋር ምንም ባይደላውና ምንም ቢበድል አንድም ቀን ልገንጠል ብሎ ያውቅም። አፋር በቅኝ ግዛት መዘዝ በሶስት ሀገሮች ተከፋፍሎ አንድነቱን አጥቶ ለመኖር ተገዷል። ያም ቢሆን ብዙሀኑ አፋር የሚኖረው በኢትዮጵያ ነው ብለዋል። አንዳንዶች አፋርን በስጋትነት ቢያዩትም፣ ነገር ግን አፋር በኢትዮጵያዊነቱ ሲደራደር አይታወቅም። የቀይ ባህር አፋር ድርጅት ያነ ያነሳቸው ጥያቄዎች በእኛ እምነት ተገቢ ናቸው። ጦርነት መቀስቀሱን አንደግፍም። ጦርነት ለማንም አይበጅም። ነገር ግን የአስመራው መንግስት በአፋር ህዝብ ላይ ያልፈጸመው አይነት ግፍ የለም። በአሰብና በምጽዋ ጨምሮ ወደ 250 ሺ አፋሮች ናቸው ከመኖሪያቸው የተፈናቀሉት የተሰደዱት። አፋር እኮ በቀይ ባህር አዋሳኝ በሆኑ የአፍሪካ ቀንድ አካባቢዎች ከ3 ሺ ዓመታት በላይ የሚገመት ታሪክ ያለው ህዝብ ነው። የአስመራው መንግስት የአፋርን ታሪክና የአገር ባለቤትነት አሳጥቶ ብዙ ግፍ እየተፈጸመበት ነው። የቀይ ባህር አፋሮች አሁን ላይ በመረጡት መንገድ ቢታገሉ ለምን ይፈረድባቸዋል? የቀይ ባህር ጠረፎች የሆኑ ቦታዎች በሙሉ የአፋር እንደሆኑ ይታወቃል። የኤርትራ መንግስት አፋሮችን ከነዚህ ጠረፋማ ቦታዎች ከማፈናቀሉም በተጨማሪም የኢትዮጵያን የባህር በሮችን አሳጥቷል በማለት የተናገሩት አቶ መሐመድ በነዚህ ሁሉ አመክኒዎች የተነሳ የቀይ ባህር አፋር ድርጅትን ዓላማና ትግል መደገፍ የሚገባው መሆኑን ገልጸዋል። ኤርትራ የአፋር ታሪካዊ ርስቶች ሲሉ የገለጿቸውን የቀይ ባህር ጠረፍ አካባቢዎችን በሰፊው ራሱ አድርጋ ይዛ እንድትገነጠ ከተፈቀደላት ወደ ሰላሳ ዓመታት መቆጠሩን ያስታወሱት አቶ መሐመድ፣ ይሁን እንጂ እነዚህ የአፋር ሕዝብ ታሪካዊ መሬቶችን ከማልማት ስትራቴጂካዊ ባህር በሮች ያሏቸውን ቦታዎችንም ወደ ዓለም አቀፍ የባህር ንግድ መናኸሪያነት ከመለወጥ ይልቅ በድህነት በማሰር አስቀምጣቸዋለች በማለት ኤርትራን ከሰዋል። በአሁኑ ወቅት ከኢትዮጵያ መንግስት ጋር በቃላት ጦርነት አለፍ ሲልም በአማራ አዋሳኝ አካባቢዎች በግጭት ተሳትፎ ውስጥ የሚገኘው የህወሀት ቡድን የኤርትራ ዋና አጋር ነው የሚል ክስ ከተሰማበት ሰነባብቷል። ህወሀት ዋና የጦርነት መቀስቀሻ ካደረጋቸው ጉዳዮች መካከል አንዱ ምዕራብ ትግራይ እያለ የሚጠራው የወልቃይት አካባቢን ማስመለስ ሲሆን፣ ትላንት በሆመራ የተደረገው የነጌታቸው ረዳ ስብሰባ ግን በከባዱ እንዳበሳጨው መደበቅ አልቻለም። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታ ጌታቸው ረዳ ከሰላም ሚኒስትሩ አቶ መሐመድ እድሪስ ጋር በመሆን በሁመራ ከተማ የውልቃይት ባለሥልጣናት አቶ አሸተ ደመለውና ኮሎኔል ደመቀ ዘውድን ከጎናቸው በማሰለፍ ባደረጉት ስብሰባ ህወሀት ተፈናቃዮችን ማስያዣ በማድረግ እያካሄደ ያለውን ቅስቀሳ ለማክሸፍ በሰላማዊ መንገድ ተፈናቃዮችን መመለስ ይገባል ብለዋል። አቶ ጌታቸው ረዳ እንዲህ ሲሉ ተደምጠዋል። ከወንድሞቻችን ጋር መኖር የሚያስችለንን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ ህዝብ ለህዝብ መድረኮችን ይበልጥ በማጠናከር የነበረውን የህዝቦችን አንድነትን መመለስ መመለስ ይገባል። በማይካድራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው ብዬ አምናለሁ። ከዚህ የተፈናቀሉ ንጹሐንም ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገድ የተወላጆችም በሱዳንና በሌሎች ሀገራት ተሰደው ይኖራሉ። ስለዚህም ርስታቸው መመለስ አለበት። እኔ የማምነው የህዝብ ስሜትን በማዳመጥ መስራት አለብን ብዬ ነው፣ ፖለቲከኞች በሚፈጥሩት ችግር ሳቢያ ግን ወደ ችግር ውስጥ መግባት የለብንም ሲሉ አብራርተዋል። አቶ ጌታቸው ረዳም የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ የሚባሉት ዋና ሰብሳቢው ኮሎኔል ደመቀ ዘውዱ ሰላማዊ ሆኑና የህዝብን ማንነት አክብረው ለመኖር ፍላጎት ያላቸው ወገኖችን ለመቀበል የአካባቢው አስተዳደርም ሆነ ህብረተሰቡ ዝግጁ ነው ሲሉ ገልጸዋል። ይህ ስብሰባ ያስቆጣው ሰው የህወሓት ኃይል ባወጣው መግለጫ ግን የወልቃይት ተፈናቃዮች ያሉበት አስከፊ ሁኔታን በመጥቀስ ፖለቲካዊ ፍላጎቱን አንጸባርቋል። የትግራይ ህዝብ የኢትዮጵያ መንግስት ስምምነቱን ተግባራዊ እንዲያደርግ፣ የቀስተኞችን የዘር ማጥፋት እንዲያስቆም፣ ወራሪ ኃይሎችን እንዲያስወግድና የአገሩን ሰው በሰላም እንዲመልስ በትዕግስት ይለምናል ሲል የነደብረጽዮን ቡድን በተፈናቃዮች ጉዳይ የትግራይን ህዝብ ለማሳሳት የነደፉት ስልት በጥሩ ሁኔታ እየሰራ ነው ብለው በመድረክ ሁሉ በድፍረት እየተናገሩ ነው ሲሉ እነጌታቸው ረዳን ወንጅሏል። ለዚህ የአዲስ አበባ አሳሳሽ ስልት መጠቀም የሆኑ የሚያገለግለው የነጌታቸው ረዳ ቡድን በማንኛውም ዋጋ የኢትዮጵያ መንግስት አማኝ አገልጋይ ለመሆን እየተጣደፈ ነው ሲል የሚወነጅለው የህወሓት መግለጫም አቶ ጌታቸው በሰላማዊ መንገድ ተፈናቃዮች መለሱ ማለታቸውን እንደ ህዝብ ክህደት እንደሚቆጥረው ጠቅሷል። በህዝባችን ስቃይ የኢትዮጵያ መንግስት አማኝ አገልጋይ ለመሆን እየጣረ ነው ሲል ደጋግመው ስድብ ያስተጋባው የነደብረ ጽዮን መግለጫም እነዚህ በትግራይ ሉዓላዊነትና ህልውና ላይ የተሰማሩ የዘር ማጥፋት ፈጻሚዎች መሳሪያ ሆኖ ቀጥሏል ሲልም ለተፈናቃዩ ሲባል ከነ ኮሎኔል ደመቀ ዘውዱ ጋር የተደረገው ስብሰባ ከጠላት ጋር የተደረገ መቀማመጥ ነው የሚል የተለመደ ክሱን አሰምተዋል። ህወሀት፣ ተፈናቃዮች መመለስ ያለባቸው ተቋማዊ በሆነ መንገድ ነው ሲል እኛ ያልተሳተፍንበት ተፈናቃይን የመመለስ እንቅስቃሴ ሰይፍ ያማዝዘናል የሚል የጦርነት ቅስቀሳ አሰምቷል የሚሉ አካላት ተፈናቃዮቹ በህወሀት ቁጥጥርና ፍላጎት ስር ባሉ አካባቢዎች እንደመሆናቸው የነጌታቸው ረዳ የትናንቱ ስብሰባ ከፖለቲካዊ ስምምነት ሙከራ የዘለለ ምን ውጤት ያስገኛል የሚለው አልታወቀም ሲሉ መጠይቅ አዘል ሀሳብ ሰንዝረዋል።